የአርብ ድርሳን ማያዊ አንደኛ ምዕራፍ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ አርብ የሚነበብ የሚጸልይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ደንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። ስድስት ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሳችሁ እነሆ አላቸው። ሰቅለህ በሞት አርቅልን ብለው ጮኹም። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራኒው ሰው ስምዖን ከዱር ሲገባ አገኙት። ጌታችን እየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከነርሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች፣ ያልወለደችም ማኅፀን፣ ያላጠቡም ጡቶች ንዑዳት ክቡራት ናቸው የሚሉበት ወራት ይመጣልና፣ የዚያን ጊዜ ተራራው ተነዶ በተጫነን፣ ምድሩ ተከፍቶ በዋጥን ትላላችሁ። በዚህ በእርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከእርሱም ጋራ ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ ሁለት ወመዶች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እርሱ ሲሆን መስቀሉን እንደ ተሸከመ በጎዳና ላይ አምስት ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው ሦስት ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና ለመሰቀልም ፈጥኖ ሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆን ልጆቹን ስላዳንለት ጲላጦስ መጥቶ ከመሰቀል ያደነዋል ብለው እያዳፉ ወሰዱት። ቀራኔውን በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርብ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እርሱም ጥቂት ቀምሶቶ እንደ ወንበዴዎች ጥሩ ጠጅ አላጠጡትም። ጠጅ ያጠጣ ነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻር ሳያገኙ ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋራ በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በሁለት ሽንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ፣ በእጆቹም ለምጻሞችን ስላዳናቸው ፈንታ፣ የእውሮቹን ዐይን በእጆቹ ስላዳናቸው ፈንታ፣ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። የአርብ ድርሳነ ማያዊ ሁለተኛ ምዕራፍ። አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው፣ ለመነው። ልጄን ድዳ ደንቆሮ የሆነ ጋኒን ይዞታልና ይቅርበለኝ፣ እዘን፣ እንዲ ብሎ ማለደው። ዘወትር እየጣለው ፈጽሞ ያሟል፣ ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትህም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ፣ እስከ መቼ ድረስ ከናንተ ጋር እኖራለሁ። እስከ መቼ ድረስ እታገሳችኋለሁ ብሎ ወደ እኔ አምጡት አላቸውና ወደ እሷ መጡለት። ይህም ጋኔን ጌታችን ኢየሱስም ባየው ጊዜ ከምድር ጣለው አማተው አራገጠው አሸነው። ጌታችን ኢየሱስም ሰው ሁሉ ሲሯራጥ ባየ ጊዜ ይህን ጋኔን ተቆጣው፣ ከሱ ተወጣ ዘንድ ዳግምኛም ወደ እርሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ ሦስት ጊዜም አማቶ ለቆት ሄደ። ብዙ ሰዎቹም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ጭንካሮች ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳሰሰው ዘንድ ለመኑት። ጌታችን ኢየሱስም ይህን እውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ ምን ታያለህ አለው። እርሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየ። ቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትን ሁለቱን እውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱን እውሮች አዳናቸው። ሌሎችንም እውሮች በእጁ ዳስሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን ዓይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰርቀ ወር ህያዬ የሚጠላቸውን በሽተኞችን፣ ደዌ የጸናባቸውንም፣ ጋኔን የሚጠላቸውንም፣ አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን እውር ያበራውን ደዌ የፈወሰውን ጌታ እጆቹን በሁለት ጭንቃር ቸነከሩት። የአርብ ድርሳነ ማህያዊ ሶስተኛ ምዕራፍ። ናይን በምትባለውም አገር የአንድ የድሃ ልጅ ቃሪዛ በድን አገኘ። ከእርሷም ጋር ብዙ የአገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት። አታልቅሺም፣ ማለት ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞቶ ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩኅን እርሱን ጌታን እጆቹን በሁለት ሽንካር ቸነከሩት። የአርብ ድርሳነ ማርያዊ አራተኛ ምዕራፍ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዢ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ፣ ጌታዬ ልጅ ሞተችብኝ። ነገር ግን መተህ እጅህን በላዬ ነው ልጄም ትድንልኛለሽ ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወቁ አገኛቸው። ጌታችን ኢየሱስም ከዚህ ወግዶ አላቸውና አይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ አቢታ ተነሽ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ምውት በአንድ ቀን አስነሳው። ሌሎቹንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ጭንካር ቸነከሩት። እግሮቹንም በአንድ ጭንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለ ተመላለሱ ፈንታ፣ ከዳን እስከ ቤር ሳቤህ በአይሁድ አገሮች ስለ ተመላለሱ ፈንታ፣ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮኽ ጥልቁንም ባሕር በመርከብና ያለ መርከብ ስለሄዱ ፈንታ፣ በየብስ እንደሚሄድ ሰው በአዟሪ ባሕር ላይ እውነት ስለሄዱ ፈንታ፣ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ ሦስት ዓመት ስለዞር ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩም የሞት ሽንካርን አጠፋለን። ሄዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በስጋው ከመስቀል እንጨት ጋር ተቸነከረ። በእጆቿም የበለስን ፍሬ ስለቆረጠች ፋንታ በእውነት የእግዚአብሔር ቃል በስጋው ከመስቀል እንጨት ጋር ተቸነከረ። የአርብ ድርሳነ ማህያዊ አምስተኛ ምዕራፍ ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምሥራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም ምን መለያየት የለም። ከእርሱም ጋራ ሁለቱን ወንበዴዎች አንዱን በቀኙ አንዱን በግራው፣ በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እርሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላል መላእክት ፈርተው በፊቱ ራሳቸውን የሚያወረዱለት እርሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እርሱን ደካማ እንጨት ተሸከመ። እርሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እርሱም ስለኛ በስጋው በእንጨት መስቀል ተሰቀለ። ከኃጢአታችን ይለየን ዘንድ በቸርነቱ ያድንን ዘንድ ተሰቀለ። እርሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በእርሱ ያመነው ሁሉ ይድናል እንጂ እንዳይጎዳ፣ የክብር ባለቤት እርሱ ግን ስለ እኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው ምእመናን ደህንነትን የመስቀልን መከራ ንቆ አቃሎ ተቀበለ፣ አፍረትንም ናቃት። ለተሰቀለ ለእርሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እርሱ ግን ስለ ዓለሙ ደህንነት በማዕዘነ ምድር ወደ ላይ ወደ ታች፣ ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እርሱ ከበደረኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፎ አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፍ ያለው ይኸውም፣ ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የእዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ፣ እንደዚህም ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እርሱ ግን በከሃሊነቱና በሥልጣኑም እነርሱ እንደ ተገዳደሩት ከመስቀሉ ይውርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድንሃለሁ ብሎ የነገረው ቃል አይታበልምና፣ ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና ከእርሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነርሱ እንደዚህ ሲሰድቡት፣ እርሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነሱ ጌታችን ኢየሱስም አባቴ፣ ያለ እውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት አርባ ዘመን ተሰጣቸው እነርሱ ግን ንስሐ አልገቡ የገቡም አሉ። ከእርሱም ጋር የተሰቀለው አንድ ወንበዴ ክርስቶስ ከሆንክስ እኛንም ራስንም አድን ብሎ ሰደበ። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራው ምን ብሎ መለሰለት፣ ለኛስ በሚገባ ተፈርዶብናል እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ምን ክፉ ሥራ የሠራው የለም። ይህን በተናገረ ጊዜ አይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ፣ መላእክትም ዙሪያውን ቆመው አየ። አቤቱ በጌትነተ በመጣ ጊዜ አስበኝ አለው፣ ዛሬ አስበኝ አላለው። ኃጣንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከእኔ ጋር በገነት እንድትኖር በእውነት ነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ራ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው፣ አንቅደደው ተባባሉ። ልብሴን ለራሳቸው ተከፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የአርብ ድርሳነ ማያዊ ስድስተኛ ምዕራፍ። የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀሌዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ፣ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን ለቅሶ መተውና መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት፣ እርሷ ግን ለቅሶ መተውን መጽናናትን እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቁሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት፣ ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሣ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቷ ኖራት። ቤትም ከገባሽ በኋላ መጽናናትን ለቅሶ መተውንም እንቢ አለች። እስከ ሦስት ቀንም ድረስ እህል አልቀመሰች። የዓርብ ድርሳነ ማያዊ ሰባተኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም አንቺንም ማለልሽ አለሁ። ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም፣ የእሾህ አክሊል ተቀዳጅቶ በመሰቀሉ፣ በሞቱም ወደ ሲኦልም በመውረዱ፣ በጦር በመወጋቱ፣ ጌታችን ኢየሱስ ክርስቶስ በመቀበሩ ኀጢአቴን ሁሉ ይቅር ትለኝ ዘንድ ከኀጢአትም ፍዳ ታድነኝ ዘንድ በዘላዓለሙ አሜን። አንደኛ የዓርብ ተአምር በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደም ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻላል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ ልትድንም ወዳለው አለውና ከለምጹ ዳነ። ለምጻሞቹንም ሁሉ አዳናቸው። አይሁድ ግን እርሱን እጆቹን በሁለት ጭንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት ከዝማ ሆዷም ማዳነት ተነስታም ተከተለቻቸው። ዲዳ ደንቆሮ የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮን ዳሰሰው። ምራቁንም በላዩ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱን ኤዮፍታሄ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎችን ድዳ ደንቆር የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው ሁለንተናው ሕይወት ነውና አይሁድ ግን እርሱን እጆቹን በሁለት ጭንካሮች ተነከሩት ሁለተኛ የአርብ ተአምር በልብሱ የተደረገው ተአምር ይህ ነው ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ህሙማን ድውያንን በልብሶቹ አዳናቸው። ከአስራ ሁለት ዘመን ጀምሮም ደም የሚፈሳት ሴት ከወደ ኋላው መታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቡና የልብሱን ጫፍ የዳሰስኩ እንደሆነ ከደው የደናለሁ ብላ አስባለችና ጌታችን ኢየሱስም ዘወር ብሎ አይቶ ልጄ እመኚ ሃይማኖትሽ አዳነሽ አላት። እርሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቆጠሯቸው። ሶስተኛ የአርብ ተአምር፣ በእለተ አርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወቁ። ጨረቃም ምሉ ሳለ ብርሃኑ አላበራም፣ ፀሐይም ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዲያዩ ሁሉም ጨለማ ሆኑ። ከስድስት ሰዓት እስከ ዘጠኝ ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህንን ያህል ተአምራት በፊታቸው ሲያደርግ አይሁድ አላመኑበትም።